እኔ ታናሽ እሆንላችሁ ከሁሉ አስቀድሜ ጠላቶቼን የጠላቶቼን ሰንሰለት እየበጣጠሰ ለዚህች ዕለት ያሻገረኝ የሰራዊት ጌታ አልሆን እግዚአብሔርን ከሁሉ በላይ አመሰግነዋለሁ። በሕይወቴ እግዚአብሔር ኃያል አምላክ መሆኑን ተመልክቻለሁ። ከጎበዞች ከኃያ ዓለም ምንም ነገርን ገንዘብ ካደረጉ ሰዎች ይልቅ የእግዚአብሔር ኃይል እጅግ በጣም ኃያል ነው እና ይሄንን ተዳልች ያለውን የእግዚአብሔር አምላኬን በጣም አድርጌ አመሰግነዋለሁ። እና ደግሞ እናቱ እናታችን መምላክ ወላዲተ አምላክ የብርሃን ጮራ የፈነጠቀባት የጽድቅ ፀሐይ የተገኘባት ድንግል ማርያም ስለአማላጅነቷ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 እናቴ የጻድቃኔ ማርያምን በእውነት እጅግ በጣም አመሰግናታለሁ። ምናልባት ልደት ካለ ብታስገቡልኝ ደስ ይለኛል። ካለ ላይቡሬ ካለ ልደት፣ ምናልባት ካለ አይታችሁ። አይሆንልኝም እኮ ነው ያለ እሱ ትላላችሁ ልደት እና ከዛ በመቀጠል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 ሁላችሁ እኔ ማንን ጠርቼ ማንን እንደምተው አላቅም። መቼም እዚህ ጋር ያላችሁትን ጭምር በእውነት እውነቴን ነው እና በቃ እኔ እንዴት ብዬ ልብ ጠራችሁ? ማንን ጠርቼ ማንን ልተው? ሁላችሁ በክርስቶስ ፍቅር እጅግ በጣም የወደዳችሁ ኦርቶዶክስ የሆናችሁ እህት ወንድሞቼ አይደው ነው እናንተን በምን አይነት ቋንቋ መግለጽ እንዳለብኝ እኔ አላቅም። እና ሁላችሁንም ግን እጅግ በጣም እጅግ በጣም አድርጌ ወዳችኋለሁ። እጅግ በጣም እጅግ በጣም ሰው በክፉ ጊዜ ምን ይባላል? በተለምዶ ወዳጁና ጠላቱን ይለያል ይባላል እና እግዚአብሔር ይመስገን፣ እኔ በዚህ በክፉ ቀን እግዚአብሔር አምላክ ያሳየኝ ወዳጆችን ብቻ። ለዚህ ደግሞ እግዚአብሔር በጣም አድርጌ አመሰግነዋለሁ። ወዳጆችን ብቻ ነው የተመለከትኩት እና

ብቻ ሁላችሁም ነፌ ላይ ሁላችሁም በክርስቶስ ፍቅር እጅግ በጣም ነው የሚወዳችሁ። እጅግ በጣም ደስ ብሎኛል። ከሁሉ በላይ ደግሞ ያስደነቀኝ ፖዘቲቭ ቲንከር የሆኑ የፕሮቴስታንትና የእስልምና እምነት ተከታይ የሆኑ ወንድመቶች ናቸው እና በዚህ አጋጣሚ በእምነት ብንለያይም፣ በእምነት የተለያየ አይነት አቋም ቢኖረንም፣ ነገር ግን የምንም እምነት ተከታይ ብንሆን ከሀቅ ጎን እንቆማለን ብለው ወንድማዊነታቸውን እህትነታቸውን የገለጹ የፕሮቴስታንት እና የእስልምና እምነት ተከታይ ወንድሞች እህቶቼን እጅግ በጣም በጣም በጣም አድርጊ አመሰግናለሁ። እዚህ ውስጥ ላላችሁ ወዳጆቼ የተወሰኑ መናገር የምፈልገው ነገር አለ። እርግጠኛ መቼም ሁሉም የሚያዳምጠው በአጠቃላይ ወዳጅ አይደለም። ተቀላቅሎ ደግሞ የሚሰማ ጠላትም ይኖራል እና በአንድ ድንጋይ ላይ ሁለት ወፍ ይባላል በደንብ መልዕክት ላስተላልፍ። እኔ እግዚአብሔር ይመስገን በእንደዚህ አይነት ቀላል ነገሮች መሰበር ሰው አይደለሁም። እንዲህ የምለው ለራሴ የሆነን ቦታ ለመስጠት ብዬ ሳይሆን እንዲህ አይነት ማንነትን እንዲገነባ ያደረገኝ ክርስትና ይመስለኛል። ብዙዎች በተለይ እንዲህ አይነት ፈተና በኔ ላይ ለመሰንዘር የሚፈልጉ ሰዎች ያልተረዱት ነገር ስለሚወዱኝ ይሰጥኝ ደግሞ በዚህም ደግሞ ቪዲዮ ስባላቸው ለእንትን አድርጎታለሁ፣ ተፈቅዶላል አይደል? እሺ። እና በጣም ለምትወዱ የክርስትና እምነት ተከታይ፣ ለሆናችሁቶች ወንድሞቼ የፕሮቴስታንት እምነት ተከታይ ለሆናችሁ በተለይ ስፔሻሊ ወንድማችን ፓስተር ሶፊ በእውነት በጣም ብዙ ደባ ደርሶበታል። በእርግጥ የቀጠሮ ጌም አለን። ጌሙ ሀገራዊ ውጊያ አይደለም፣ ሀገራዊ ጦርነት አይደለም። እና ሀገሬ ጦርነት ስላልሆነ በወንድምነት ፈጣሪ ከአንተ ጋር ይሁን ብሎ ጀስት ኮሜንት ስለጻፈ ብቻ በጣም እሱ ብዙ ደቦች ደርሶበታል። እና ያን ሁሉ ተቋቁሞ ከጎኔ ስለቆመ እሱንም በጣም አድርጌ አመሰግናለሁ። እና በአጭሩ ማለት የምፈልገው ነገር ምንድን ነው፣ ፈለገ አትናቲዎስ በቀላሉ የሚሰበር ሰው አይደለም። ስራን ለሰሪው ሰዎች ስለ ፈለገ አትናቲዎስ መጥፎ ነገር የተለያዩ ነገሮችን ሊያወሩ ይችላሉ። አንድ መርሳት የሌለብን ነገር ስለ ሌሎ ባላቅም እኔ ኦርቶዶክስ አማኝ ነኝ እና ኦርቶዶክስ አማኝ ሆኜ በዚህ ቅዱስ ቤተክርስቲያን ውስጥ ሳገለግል በኃጢአት መንገድ ልመላለስ እችላለሁ። በነገራችን ላይ ወደ አገልግሎት ስንመጣ እራሱኛ ጻድቅንን ብለን አልመጣንም። በኃጢአት እንኳን በወርቅ ከኃጢአቴ አጥቦ ሊያነጻኝ የሚችል ጌታ አለኝ። እርሱም ደግሞ ክርስቶስ ኢየሱስ ይባላል። የማንንም ምስክር የማይፈልግ፣ የማንንም ጭብጫቦ የማይፈልግ፣ የማንንም ድንጋይ የማይፈልግ ኦኬ። ነውርን፣ ኃጢአትን፣ በደልን ስንሰራ በብርሃን አይኖቹ የተመለከተን ጌታ አለ። ሰው ራሳችን ለካህን አሳይተን በንስሐ ተመላልሰን ዳግም አዲስ ፍጥረት ነን በክርስቶስ አለቀ። እና ከኋላ ሆናችሁ ግን የተለያዩ ነገሮችን የምታወሉ ሰዎች እኔ እንዴት ብዬ ልንገራችሁ? ለእንደዚህ አይነት ነገር እኔ ጊዜው የለኝም። በቀላሉ የምሰበር ሰው አይደለሁኝም እኔ ኦርቶዶክስ ያማኝ ነኝ። እና በእንደዚህ አይነት ነገሮች እኔን ለመስበር እየፈለጋችሁ ያላችሁ ሰዎች አትርከም። ከፈለጋችሁ ግን ድጋሙ ችግር የለው። ወዳችሁ ስለሆነ የዘማቻችሁት እስኪ ደክማችሁ ድረስ ሞክሩ፣ ሞክሩ እና አንድ ቀን ፈለገ አትናቲዎስ እውነትም ተጽዕኖ ፈጣሪ ነው ብላችሁ ተመሰከረላችሁ። ዛሬ ላይ ላይፍ ከፍታችሁ ሊሆን ይችላል፣ ቪዲዮ ሰርታችሁ ሊሆን ይችላል ፈለገ እንደዚህ ሆኖ በዚህ ወጥቶ በዚህ ገብቶ ያላችሁ በአጠቃላይ የዛሬን ቀን እንዳትረሱት። እኔ ጀግና ሁኜ ሳይሆን እኔ ኃይለኛ እኔ በጣም እንደ ስማርቶ ሁኜ ሳይሆን፣ ግን አምላኬ ክርስቶስ ነፍሴን ለሚያስጨንቋት አሳልፎ ስለማይሰጠኝ እመኑ፣ እውነትም ፈለገ አትናቲዎስ ውስጥ ተጽዕኖ ፈጣሪ ነው የምትሉበት ቀን ይመጣል። በጣም እዚህ ጋር የተወሰኑ ነገሮችን መናገር ፈለግኩኝ እና እነዚህ ሰዎች እንዲህ አይነት ነገሮችን ሲያደርጉ አንድ አመት ይሆናቸው ቁጥራቸው አንድ አይደለም፣ በሺዎች የሚቆጠሩ ናቸው። እና ሁለታችንም ተመሳሳይ ታዳቹ ዛሬ እንደው ሁሉ ነገር እንደው በደንብ እንደው ፍርጥርጥ አርገን እንገራቸው። ሁለታችንም እኔም እና እነሱም ትልቅ በውስጣችን ያለ ፍላጎት አለ። ያ ፍላጎት ምንድን ነው? እነርሱም እኔን መበቀል ይፈልጋሉ፣ እኔም እነርሱን መበቀል እፈልጋለሁ። እነርሱ እኔን ለመበቀል የሄዱበት መንገድ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 የሎጥ ሚስት የጨው ሐውልት ሆነ የቀረችው ወደኋላ ዞር ብላ ስለተመለከተች ነው። የሚፈልጉትን ይበሉ። በጣም ብዙ ሰው እንደውም በኮሜንት አረ መልስ ስጥበት አረመን እያሉ ነው። አልሰጥም አልሰጥም። ራሳቸው ጀምሮታል ራሳቸው ይጨርሱት። እኔ ሌላ ስራ አለኝ። አለቀ። ነገ በደም ሰፊ የሆነ ላይፍ ስትሪም ይኖረናል። ከነገ ደግሞ መማሪ እንዳለችው እጅግ በጣም የተወደደ ጌም አለን። እና እዛ ላይም ደግሞ በደንብ ከሚወዱኝ እህት ወንድሞቼ ጋር በደንብ አድርጌ ሰለብሬት አደርጋለሁ። በደንብ መደሰት ባለብኝ ሰዓት እደሰታለሁ። ማገልገል ባለብኝ ሰዓት አገለግላለሁ። ከወዳጆቼ ጋር ደግሞ አበሬ ሼር የማደርገው ታይም ሲኖር ደግሞ ሼር አደርጋለሁ። እና በአጭሩ በቻላችሁ ታቅም እባካችሁን ከሳሾች አትሆኑ። ከሳሽ ዲያብሎስ ብቻ ነው። ከሳሾች ስትሆኑ ሳታውቁት የራሳችሁን ሚወት ረስታችሁት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 እመኑን እንደ ቃየል ግን ውስጣችሁ ኔጌቲቪቲ ካለ እግዚአብሔር ሲጀምር የእናንተንም አቤቱታ ያዳምጠውም አይመለከተው ነው። አቤልና ቃየል መስዋዕትን አቅርበው እግዚአብሔር አምላክ ወደ አቤል መስዋዕት የተመለከተው በልቡ ቂም በቀል ሳይዝ ንጹሕ የሆነን መስዋዕት ለአምላኩ ለእግዚር ስላቀረበ ነው። እና ቀን ጠብቃችሁ በጣም በሚገርም ሁኔታ ቀን ጠብቃችሁ ብቻ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 ማንኛችሁም ጋር ስላልደረሱ ማንኛችሁም ስላልበደልኳችሁ። ነገር ግን አይፈለገ እውነት ለመናገር እንደው ስሜቴ ሆኜ እንዲህ ብዬ ተናገርኩ እንጂ አንተም እኮ ቢሆን እንዲያስከፍተኛል ምትሉ ሰዎች ካላችሁ እኔ ጋር መታችሁ መውራት ትችላላችሁ። ችግራችሁን ህብረተሰብ አይደለም ይፈታው እኔ ጋር ነው። ኑና ስለእውነት የተከፋችሁበት ቅር የተሰኛችሁበት ነገር ካለ እናውራለን። ከዛ ውጭ እናቴ እናቴን ይዘለፋችሁ እናቴ ባለዋለችበት ያዋላችሁ እህቶችን የዘለፋችሁ እህቶችን ባልዋሉበት ያዋላችሁ በዙሪያ ያሉ ወዳጆችን በአጠቃላይ ከፍ ዝቅ ያደረጋችሁ ሁላችሁንም፣ ስለ እውነት ስለ እውነት በክርስቶስ ኢየሱስ ፍቅር እወዳችኋለሁ። በእኔና በእናንተ ማል የገባው ሰይጣን እንጂ ሌላ ማንም አይደለም። አለቀ። ሰው ይሳሳታል። እናንተም ተሳስታችሁ ሊሆን ይችላል። በእኔን የተነሳችሁት ሆምን ብላችሁ ደግሞ የዛ ያክል እኔ ለመቅበር እኔ ለመጣምልም ሊሆን ይችላል የተነሳችሁት በቀኝም ይሁን በግራ ምንም ይሁን አመጣጣችሁ፣ ግን ሁላችሁንም እኔ ይቅርብያችኋለሁ። ታስታውሱ ከነበረ ከፍዝቅ ማለት ከእናት ያልተወለዱ የሚመስሉ ተነስተው እንደምናምን ብለው እናትን ያክል ክብር ያላትን ኦኬ የዘለፉ ብዙ ሰዎች ነበሩ። እና ሁሉን የሚያስችለው ክርስቶስ አስችሎኝ፣ ግን አልፌዋለሁ። እንኳን የኔ እናት እንኳን የዚህ የተራው የፈለ ተራ ወይዘው ዱር ፕላትፎርሙ ላይ ምናቃትን ያክል ቤተክርስቲያንን እውቀት ለማከፈል ብለን መጣን እንጂ ያን ያክል ሊቃውንት አይደለን። ያው የታወቀ ነውና እንኳን የኔ የተራውን ናት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 ልደት ብዙ ነገር ያውቃል ያቃል ብዙ ላይ ያላችሁ ወዳጆቼ በጣም ታውቃላችሁ። እኔ ሴት አያቴን ከእናቴ የበለጠ ነው ሞዳት በጣም ከእናቴ የበለጠ ያጣዋት። ወላይታ ሀገረ ስብከት ብፁ አባታችን አቡነ ይሳጋ ለአብነት ትምህርት ቤት በቲክቶክ ፕላትፎርም ያሰባሰበ